እንደዚህ ይሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገደደኝ። የኔን ጩኸት ነው እየጩዎች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ ስድስት ሰባት ጥይት የተኮሰብኝ በዚሁ የፍርድ ቤት ስዴት ላይ ክርክር ላይ ያለን፣ ከታችኛው ፍርድ ቤት ተሸንፋ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዴ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬ በመኪና ባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገር፣ ድንጋይ ከማዶ ከሸዋ ሱፐር ማርኬት ሻግሮ ኮብልስቶን ይዞ መጥቶ ነው የጎኑ መኪናዬን መስታወቱን ሰብሮ ጥርስ የወለቀበዛን የሰው ልጅ ዓለም እንስሳ በረሮ ለመርገጥ ሁለት የሶስት ማሰብ አለ። በበረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው ሰርፕራይዝ እናደርጋት ለ የማጠሩ መልካም ይህ ያንን ቤት ሁለት መቶ ሽያጭ፣ ሽር ሽያጭ ውል ተሰርቶ፣ ምክንያቱም ምን አለው መሰለህ፣ ድካም። እውነት ነው የምናወራው፣ ስለ እውነት ነው የምናወራው። እና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል፣ አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው፣ መልካምነቱ የአትሌት ገለቴ ቦርቅ እኔም እውነት አለኝ ስሙኝ ይስል ሳይፉ ሾው ላይ ቀረበ አይደለም ሰው ለመግደልና እኔ በረራው ለመርገጥ እንኳን ማሰብ ያስፈልጋል ሲል ተደምጧል። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ልታበረታቱ በአክብሮት ተጠይቃለሁ። ዛሬ እንግዲህ እያላቸው የመጣው በአትሌት ገለቴ ቡርቃ ጉዳይ ነው። አትሌት ገለቴ ቡርቃ እንግዲህ እንደምናስታውሰው ሰይፉ ሾው ላይ ቀርባ ተዘርፍ ያለው በባለቤቴ ቤቴን መኪናዬን እንዲሁም አሁን ያለውበትን ቤትም ጎዳና ልወጣ ነው። የኢትዮጵያ ሰው ፍረዱኝ፣ ለፍቼ ደክሜ ያመጣሁት ሀብት ነው ቁጭ ብዬ እንኳን አይደለም፣ ስትል ተደምጣ ነበረ። ሰይፉ ሾው ላይ በመቅረብም እኔም እውነት አለኝ ከአንድ ወገን ብቻ አትስሙ ሁለቱንም ወገን አዳምቶ በማለቱ ምክንያት ሰይፉ ሾው በማቅረብ አትሌት ገለቴ ቡርካ ስታነሳቸው የነበረችውን የተጎዳችበትን ምክንያቶች እያነሳ እንደ ጥያቄ መልክ አቅርቧለት ነበረ። እሱም እየመለሰ ነበር። ለመግቢያ ያክልም እንዴት ነበር አትሌት ገለቴ ቡርቃ ጋር የተገናኛችሁ የሚል የተለመደ ጥያቄዎችን በመጠየቅ እንዲሁም አትሌት ገለቴ ቡርቃ ጋር በትዳር ስትኖሩ ምን አይነት ሕይወት ነበራችሁ? ስንት ዓመትስ በትዳር ቆያችሁ? ስንት ዓመትስ ሆናችሁ ከተፋታችሁ? እያለ በጥያቄ እያዋዛ እየተጫወቱ ጥያቄዎችን እያቀረበለት ነበር። እሱም አትሌት ገለቴ ቡርጋ ጋር አትሌት ገለቴ ቡርጋ እንዳለችው የታክሲ አገልግሎት ሲሰጥ እንደተገናኙ እና ወደ ቤት ላደርሳት ሲሄድ ጭቃ ነበረ። እኔ ደግሞ ጭቃ ላይ ላለማውረድ ብዬ መኪናዋን ጭቃ ውስጥ ቀተት ኳተኝ። መኪናዋን አልወጣም አለች። ሰው ተራባርጓ ወጣልኝ። ከዛ በኋላ ተዋወቅን፣ በዛው ቀጠለ ማለት ነው አለ። ከዛ እየደወለች ታክሲ አገልግሎት ሰጣት ነበረ። ከዛ እሷ ትሬኒንግ ስታደርግ ደግሞ ታክሲውን እንዳለ አቁሜ ትሬኒንግ ውስጥ እያገዝኳት ነበር። ስለዚህ ከዚህ ሁሉ ሀብት ጀርባ እኔም አለሁበት ካለችው ነገር ሁሉ እውነት ባይሆን እንኳን ግን እኔም አለሁበት ሲል ተደምጧል። ሰይሆ ሰይፉ ፋንታሁንም በመጀመሪያ ስለ ቤቱ በማንሳት እውነት ነው ወይ፣ አስራ አንድ ቤቶች ነበሩ ከእንደዛ ውስጥም አንድ የተቀመጠችበት ቤት ብቻ ሲቀር አስሮቹ እንደተሸጡ በተለያዩ ስሞች እንደዞሩ እንዲሁም አንዱ ቤት በእናቱ ስም በሽያጭ መልኩ ሁለት መቶ ሺ ብር እንደተሸጠ እንደገለጸች ይነግረዋል እሱም አይ ይሄ ነገር ከእውነት የራቀ ነው። ስለ እናቴ ቤት የተነሳው እኔ ስለ እናቷ አላወራም ብዬ እንጂ እኔም ለእናቷ ከዚህ በላይ አድርጊያለሁ። ቤቱ እውነት ነው ኮንዶሚኒየም ደርሶነ መቶ ሀምሳ አራት ሺህ ብር ገዝተ ነው ነበረ ከዛም እናቴን አመጣው ያመጣቻትም እሷ ናተኝ፣ እቃ አሟልተን አመጣ ናተኝ። ከዛም አንተ ለእናቴ ካደረገው አንፃር ብላ ለእናቴ ሰርፕራይዝ እናድርጋት፣ ካርታና ፕላኑን በስሟ እናዞርላት። ነገር ግን ጉዳዩ የመሸጥ የመለወጥ ነገር ስለሆነ ኮንዶሚኒየም ስለሆነ ውል ይታሰር፣ ብሩን ባንቀበልም እንደሸጥን አይነት ሁኖ ውል ይሰራ በማለት ውሉን አሰርታ ወደ እናቴ እንዲዞር አድርጋ፣ እናቴም የምትወደውን ነገር ሰርታ አቅርባላት ፎቶ ተነስቶ ነበረ። ነገር ግን ስልስለ ፎቶ ከስልኬ ላይ ይገኝ አልቻለም። ይህም ሁሉ መዘዝም ያመጣ የስልክ መጥፋት ነው ሲል ተደምጧል። በዚህ ዙር ላይ ፊት ለፊት ተገናኝተን ብናወራም ደስ ይለኛል ብሏል። ሰይፉን በመቀጠል እሺ ጎዳናን ልወጣ ነው ያለችው ነገር ሲለው፣ አይ ጎዳና እንዴት ነው የምትወጣው? ስምንት መቶ ካሬ ሜትር ላይ ያረፈ ቤት አላት። እንዲሁም አሁን ሀያት ያለችበት በሁለታችን ስም እንኳን ቢሆን እየኖረችበት ነው። ሰባት አመት ሙሉ ስንከራከር እኔ በውጭ እየተንከራተትኩ እሷ ግን ቤት ቁጭ ብላ ነበረ ስትከራከር ነበረ። ምክንያቱም አይ እኔ በውጥ አይሻላም ብዬ እንዲሁም የሆነ የተከራከርንበት ጉዳይ ነበር። እኔ ግን ይገባታል፣ አይ እኔ ልተው ብዬ ሰጥቻታለሁ። ስለዚህ ይሄ ጎዳና ነው ልወጣ የሚለው ነገር ከእውነት የራቀ ነው ብሏል። በመቀጠልም ስለ አምስቱ መኪናዎች የጠይቀዋል። አምስት መኪና ኑሮና አቅም፣ እኛ እሻጭ ለዋጭ አይደለንም። በዚህ አይነት ስራም ተሰማርተን አናቅም። ነገር ግን አምስት መኪና የተባሉበት ምክንያት በቅደም ተከተል ላስረዳ። መኪና እንገዛለን፣ ከዛ በኋላ አልመቸን ካለ ሽጠን ጨምረን ሌላ እንቀይራለን። አሁንም ገዝተን አልመቸን ካለ ሽጠን ቀይረን እንገዛለን። ነገር ግን ሁለት መኪናዎች አሉ። አንዱ እሷ ያዘች ሲሆን ሁለተኛው እኔ ያስኩት ነው። እኔ ያስኩትን አለመቼን ስላለ ሽጬ ጨምሬ ቀይሬ ያለው እንጂ አምስት መኪና ኑሮና አቅም። አንዱ መኪናም የተሸጠ ለሚታወቅ ሰውና እሷ ያመጣችው ሰው ነው። በመቀጠልም ሊገለኝ እየዛተ ነው ሊገለኝ ነበረ ብላ ነበር ብሎ የጠይቀዋነ ሳይቆ ይሄ ጩኸቴን ተቀመሁ ያስብላ ምክንያቱም ይሄን ጩኸት መጮሄ የነበረብኝ እኔ ነኝ ሲመስለኝ፣ የኔን ጩኸት እየጮኸችልኝ ነው። ምክንያቱም እኔ ፍርድ ቤት ተከራክሬ አሸንፌ ሰውታ ልገደል የነበረ እኔ ነኝ። አመለጥኳቸው። ተከታትለውኝ በመተኮስና የመኪናዬን መስታየት በመስመር ጥርሴን አውልቀውታል። ይሄው ጥርሴ ብሎ የጥርሱን ምስክርነት ያቀርባል። ማለትም የህግ ሰዎች ከሆኑ አጥፍቼ ከሆነ እንኳን እዛው ፍርድ ቤት ላይ መያዝ ይችሉ ነበር። እነሱ ግን እኔን ለማያዝ ሳይሆን ተከታትለው እኔን ለማጥፋት ነበር የፈለጉ። ይህም ሁሉ ወደ ሚዲያ ይዞ አልመጣሁም፣ መጮህ አልፈለኩም። ማህበራዊ ሚዲያውንም በዚህ ነገር ማጨናነቅ አልፈለኩም። እሷ ግን ይዘው ወጣ ይችላል ሴፉም እሷ አይዘው መውጣት ፈልገን ነበርም እስካሁን ኑር ያለው በውስጥ ነገር ግን አሁን አልቻልኩም ጎዳና ላይ ሊወድቅ ሲሆን ነው ወደ ሚዲያ የመጡ ብላለች ይለዋል። በመቀጠልም ስለ ሽምግልና ያነሳል። ክቡር አትሌት ኃይሌ ገብረ ስላሴ ስለ ሽምግልና አንስቶ ነበረ። ምን ትላለህ ስለ ሽምግልና ይለዋል። ከዚህ ላይ ቲክቶከሮች አትሌት ገብረ ስላሴ ቤቱ በመጥራት ሽምግልና በማለት አስደበደበው ሲሉ ወሬ ሲያራገቡ ነበረ። ነገር ግን የእርሱ መልስ እየተለየ ነበረ። በጣም የማከብረው አትሌት ገብረ ስላሴ እዚህ ውስጥ ስለኛ ጉዳይ ተጨምቆ ሽምግልና በማሰቡ በጣም ደስተኛ ነኝ፣ ክብርም አለኝ። ወደ ሽምግልና በሽምግልና የማመን ሰው ነኝ። እኔ ለአንዱ መኖር ፈልጋለሁ ማለትም ህይወት እኮ የምንኖር ለመኖር እንጂ የምንበላ ለመብላት አይደለም፣ የምኖር እያለ ቃላቶቹን እያሳመረ ይናገር ነበር። ስለዚህ በሽምግልና መፍታት ከተቻለ በጣም ደስ ይለኛል፣ ይላል። ሰይፉም እሷ አሁን የምትኖርበትን አንድ ቤት እንኳን ካገኘች ነገሩን እንደምትተው ተናግራለች እና ይህን ነገር አውሮበት ይለዋል። በመቀጠልም እንግዲህ በመጨረሻ ስለ ኑሮ ሁኔታው ይጠይቀዋል። እንዴት ነህ አግብተሃል ወይ ብሎ ይጠይቀዋል። አውሩ አግብቻለሁ፣ የሶስት ልጆችን አባት ነኝ ይላል። ባለቤትህ እንዴት ነዋት? ምን አይነት ሰው ናት? ስፖርት ውስጥ ያለች ሰው ናት ብሎ ይጠይቀዋል እርሱም ስፖርት ውስጥ ሳትሆን የቤት እመቤት ናት። በጣም መልካም፣ ለልጆቿ መልካም እናት ናት ሲል ይመልስለታል። የሀብት መጠንህ ያው ተመልካችም ስለሚፈልገው የሀብት መጠንህን ብትነግረኝ ስለው፣ በማሾፍ እና በማፌዝ በቢሊየን ብሎ ይመልሳል። ከዛም አይ ስከለት ነው የሀብት መጠን ምንም የለኝም ወንድሞች እርዳታ የምኖር አንዳንዴ ራይድም የምሰራው የምሰራ ከያ ቤተሰብ ጋር ከእናቴ ጋር የምኖር ነኝ። ምንም ነገር የለኝም። ወደፊት ግን ካለኝ አስመዘግባለሁ ብሎ ይመልስለታል። እንግዲህ እንደሰማችሁት የኔ እውነት ያለው ይሄ ነው። ነገሮችን እያሳመረ ተጣሉበትን ምክንያት ተናግሯል። አስራ አምስት ገንጸብ ያልድግበብዬ ሄድኩኝ ያገባው በፕሮቴስታንት እምነት ውስጥ በዛ መሰረት ነበር። እየቆየው ሲሄድ ግን እኔ ወደ ፕሮስቴትስታንት እምነት መሄድ አቆምኩ። ግን ትዳር መኖር ከተቻለ ፔንቴም ኦርቶዶክስ እና ፔንቴ ሆኖ መኖር ይቻላል። እኔ የሄድኩበት ግን ራሴ ላርታም እስኪ ምንድን ነው እምነት ብዬ ነበረ። ከዚህ በፊት ጸበልም ይቻላል አቅም ነገር ግን እስኪ ለሄድ ራሴ ላርታምጥና ከዛ በኋላ እወስናለሁ ብዬ ነበር የሄድኩኝ ደብዳቤ የሚያስቀምጥ አብራችሁ የኖራችሁ ሰው ለአስራ ቀን ከነርቆ ሲሄድ ምን አስቦ ነው ይባላንተ ብዬ ነበር ደብዳቤውን ያስቀመጥቁት እንደዛስ ይባል ነበርም ግን ስልክ የሌንሱ ስልክ ተደውሏል ስልኩን ዘብቷን አጥብቷን እየተባልኩ ነበረ ቀርቤ ወደማዋረው ትልቅ ሰውም በዛምን በኩል ስለ ትዳራችን አውርተን፣ እኔ ግን ወደ ፍች ሄጃለሁ። ምክንያቱም አንድ ወስኜ ነበረ። ፍርድ ቤትም የማሰቢያ ጊዜ ቢሰጠን፣ እኔ ግን በውሳኔ ጸንቼ ወደ ፍች ሄጄ ተፋትቻለሁ። በቃ ይሄ ነው ያለው እውነት ብሏል። እንግዲህ ወንድማችን ስለተከታተላችሁ እኛ አመሰግናለሁ። ለዛሬ የመጣሁላችሁ ይህ ቪዲዮ ነበረ። ቪዲዮ ላይክ በማድረግ አበረታቱኝ።